ኦኬ ለምንድነው ወደ እስልምና የምጠሯቸው? ከሌላው እምነት ወደ እስልምና ሲመጡ ምን ያገኛሉ? ለምንድነው እንደዚህ የሁሉ ሰዓት ወስዳችሁ እነሱን የምጠሯቸው? ኦኬ ወደ እስልምና የምንጠራው የመጀመሪያ ኩንቱም ኸይራ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢል መዕሩፍ ወተንሀውነ ዐኒል ሙንከር ስላለን እናንተ በላጭ ህዝቦች ናችሁ እና በላጭ ህዝብነታችን ደግሞ ከምን አንፃር ነው? ሰዎችን ከመጥፎ እንከለከላለን፣ በመልካም እናዛለን። የነብዩ መሀመድ ኡማ ሰለላሁ ዓለይሂ ወሰለም ትልቁ መለያው ይሄ ነው። ስለዚህ መጀመሪያው ስለ ታዘዝነ ነው። ሌላኛው አላህ ሱብሃነሁ ወተዓላ ሙስሊሞች ሳትሆኑ አትሙቱ ስላለ ለራሳችን የምንወደውን ነገር ያው ለሌሎችም እንመኛለን ማለት ነው። ስለዚህ በዋነኝነት ወደ እስልምና የምንጠራው ከጀሀነም እሳት ሰዎች ድነው አብረን ጀነትን እንድንገባ ያ ነው ያለው ነገር በዋነኝነት ማለት ነው። እና ሌላ ነገር የለንም እኛ እዚህ የምንቀመጠው ሰዎች እንዲድኑ ነው። ከጀሃነም ሰዓት እንዲድኑ ነው። ያ ነው መርሀባ ሹክራን። አብድካሪ አዎ፣ የመጀመሪያው ቢስሚላህ ሩህማን ሩሂም። የመጀመሪያው ምንድነው የምንጣራበት ምክንያት ያው እናውቃለን እነሱ ቁርአንም ሲላቸው ያ አህለል ኪታብ ላተጉሉ ፊ ዲኒኩም ነው በሃይማኖታቸው ወሰን አትለፉ ነው ያላቸው። እና የሄዱበት መንገድ እነሱ ትክክል እያሰቡ ነው የሚመስላቸው። አምላ አላህን በትክክል እያመለኩት ነው የሚመስላቸው። ግን በተለያዩ ጊዜያት በተፈጠሩ የተለያዩ ስብሰባዎች የተለያዩ የትምህርት ሳቦቶች በአጠቃላይ እነሱ ራሱ አሁን ያሉበት ሁኔታ ትርምስስ ብሎ ትክክለኛው እውነት የተፈጠረው ምንድነው የሚለውን ነገር ለነሱ ለማስረዳት ምንበዚህ የምንጠራቸው ትክክለኛው መንገድ የተፈጠረው ምንድን ነው ሀፕን የሆነው እነ አብርሃም ምንድን ነው ያስተማሩት የሚለውን ነገር ጥርት አድርጎ ለእነሱ ለማስረዳትን ነው። ሁለተኛው መንገድ አሁን አምላካችን ሁለት ብለው በቃሉ ኢላ መን ካነ አላህ ሲመለሰ ከዛ ቀጠል አደረገና፣ ቲልካ አማን ይሆናል። ቀይ ከንቱ ምኞታቸው ነው፣ ዊሽፉል ዲዛይር ነው። ይልቁ ነው አለ ይልቁ ነው ምን አለ? እንደውም እዛ ላይ ማስረጃ ጠይቃቸዋል። ቁል ሃቱ አነኩን ኢንኮንቱም ሰዋዲቅ፣ እውነተኛ እኮ ናችሁ እስቲ ማስረጃዎቻችሁን አምጡ ማለት ጠይቃቸዋል። የመጀመሪያ ዲስከስ የምናደርገው ምንድነው? የእነ አብርሃም የእነ ኢስሀቅ የእነ ያቆብ መንገድ የእኛ መንገድ ነው ይሄ ነው ትክክለኛው መንገድ። ወደዛ ነው እና ቀለን ክርስቲያኖች እናንተ የምታስቡት እና አብርሃም መንገድ እየተከተላቸው አብርሃም ሶስት አመላክ አያመልክም ነበር። ማርያም እንደዚህ ቦታ አይሰጣትም ነበረ። ይሄ እናንተ የምትከተሉት መጽሐፍ አልነበር የሚከተለው። እነዚህ ያዛችሁት መጽሐፍ፣ የትኛው ነብይ ይሄ መጽሐፍ አያውቅም። በቃ ሰርፕራይዝ ላደርጋችሁ ይሄ መጽሐፍ አያውቁም። ከዛ ነው ቀጠል አድርጎ ቁርአን ሲናገር እዛው 112 ላይ ቀጠል አድርጎ ተናገር። በላ አለ ምን አስለመ ወጀሁ ሊላህ ለአላህ ፊቱን ለአላህ የሰጠ አካል እሱ ነው ግነት የሚገባው ብሎ ተናገር። እና ያን አያይዞ ሲናገር በዛ ሴንስ ነው። እና አብርሃም ና ነቢያት መንገድ መጣራት ስላለብን ወደ ነቢያት መንገድ እየጠራ ናቸው ስለሆነ ያ ነው መሰረታዊው ነገር። እና ቃል እናንተ ና አብርሃም እየተከተላቸው፣ ግን ያን ለማወቅ እስኪ እንዴት እንፈትሽ ካላችሁ የአብርሃምን ትምህርት መጽሐፋችሁ ላይ ፈልጉት። አብርሃም ያስተማርበትን በሱ ጊዜ ነበርና አብርሃም የተናገርበትን አሳዩ። የለም እሺ በሙሴ ጊዜ የነበረ መጽሐፍ አሳዩን፣ የለም። ከሙሴ በኋላ ነው ተራቂ። እሺ በኢየሱስ ጊዜ የነበረ መጽሐፍ አሳዩን፣ የለም። ከሱ በኋላ ያሉት ሰዎች ታሪክ ነው ያዘጋጁት። ስለዚህ ታዲያ እንዴት ነው የምትከተሉት? እዚህ ለዛ ነው ወደዚያ ወደ ትክክለኛው ነገር እንጥራችሁ እንላችሁ። ለዛ ነው ይሄን ይመስላል አጠር ሲል። ጀዛከላ ወላሂ፣ ወሳኝ ወሳኝ መልስ ነው የሰጣችሁ። እንሻላ የምንጠራበት ዓላማ ው በረንብ በምን እንደሚጠሩ ለምን እንደሚጠሩ ነግረናል። ኢብራሂም እና አብዱልካሪም ሦስት ሺህ አምስት መቶ ሦስት ሺህ አምስት መቶ ሰዎች ደግሞ ለእናንተ መጠየቀው ለምንድን ነው ማጣሩት ነው? ለምንድን ነው ማጣሩት? አጠገባችሁ ጋር ያለው ጓደኛችሁን የመሳሰሉት ይሄንን ለምንድን ነው ማጣሩት? ማጣሩበት ምክንያት ሸም የሚያያዛችሁ ምናምን ይሄ ለእናንተ ነው የሚባለው። እሺ መቅደላዊት ማርያም በመጣች ጊዜ መቅደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው? ሌሊት ላይ ነው አንተ እኮ እኔ እየጠየቀኝ ያለው እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ ስለ እምነት አሁን እኔ አሁን ስለ እምነት አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት በእናንተ እኔ ጥያቄ ልጠይቅ ነው የገባሁት። ማርያም እኔ አልመለሰልኝም። እኔ መምህር ነኝ፣ እኔን ይጠይቀኝ። እኔ እሱ ላ ይቅርታ፣ በጣም ነው ትግልሽን አደንቃለሁ። ትግልሽን አደንቃለሁ። መንፈስ ቅዱስ ካንችሏ ነው ታውቂዋለሽ። በርቺ አሁን ሰላም ወንድሜ፣ መጀመሪያ ሰላም ማን ጋር ነው የሚጮህ ድምጽ ያለው? እሺ ጊዜ ማነው ኢየሱስ ክርስቶስ ሲነሳ ያየህ ሐዋርያ አለ? የለም ከዚያን ጀምር። እኔ ለ ሰላም በለኝ። ለመጀመሪያ ጊዜ ነው ከአንተ ቤት የገባሁት። ልጅቷ ያልመለሰቻቸው ጥያቄዎች አሉ ማለት ነው። ሁለት እሷ ብላለች። ልጠይቅ ነው የገባውት ስላለች እሷን አጠይቃት። ለምን እሷ ልትጠይቅ ነው የገባችው ጥያቄ ስተናግል። ስለዚህ እሷን ጥያቄ ስመልስላት ነው ዋን ባይዋን እናየዋለን። ጌታችሁ ኢየሱስ ገና ጠየቅኝ። አዳም ተኝቼ እ ልነግርህ እኮ ነው የምትለው ልነግር ነው ጌታችን ኢየሱስ ክርስቶስ አዳምጠኝ ከሞት ከተነሳ በኋላ ለማን ተገለጠና? አለ አይደለ አልጠይቅኩም፣ ገና ነኝ። አዳምጠኝ መምህር። በጣም ጥሩ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ ኢየሱስ ክርስቶስ ከሞት ከተነሳ በኋላ የለውን፣ ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መቅለላዊት ማርያም አይደለም። ከተነሳ በኋላ ያለውን አይደለም፣ ሲነሳ ያየህ ሐዋርያ አለው ይነስ የለም? ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው እዛ አካባቢ ማንም እንዲኖር፣ አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌላ ትቁም፣ እያዳመጥከኝ ከሞት ሲነሳ ወገናችን፣ ቆይ መምህር ነህ አለ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር ጥያቄ ነው። አንተ ራስህን ጠይቀህ ለመመለስ ፈልገህ ከሆነ ይሄ አይደለም። እኔ ጠየቅ ከሆነ እሱን መለስ ኢየሱስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስ አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ የአንተን ሀሳብ፣ እንዴት መጠየቅ እንዳለብህ የምትነግረኝ? እኔ እጠይቃለሁ፣ አንተ መልስ። ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። ነህ የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለክ ያለሁት አያስኬደብህ። እንደዚህ ያንተ ጥያቄ ያቄ ያቄ

የዮሐንስ ወንጌል ምዕራፍ ስምንት ቁጥር አስር እስከ አስራ ስምንት መጀመሪያ ታነብልኛለህ። እያንዳንዱን ስላሳይ ስልቅለኩነጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየህ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱን በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ። መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው። እሱ ራሱ ከዚያ በኋላ ስላለ አለ። ይህንማ ልጅቱ ትበልጠለች መልሳለ። ቅድም ቀድመለች። በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ እራሱ ነው የምንቀበላት። ጥያቄው እኮ አይደለም የመለሰችው። አንተ እኔ እመልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ሳትሰማኝ ነው እንደምትጓዘው። መጽሐፍ ቅዱሱን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስ ስሜት ከሆነ አንተ ምን እያደረገ ነው? እኔ ጥያቄ ጠይቀዋለሁ አለ። ያ ጥያቄ መልስ እንደሌለው ያውቃል። ላፍ ከዚያ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። እንደዚህ ዓይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። እኔ አሁን እኳን የጠየቅከኝ መጽሐፍ ቅዱስ ላይ ያልተጻፈውን ያለጥና ላስተምራችሁ ማለት ነው። ይሄ አይደለም። ሙስሊሞች ጥያቄ ጠይቆል ቄ መልስ ካለ ቆይ አለ አይደለም። ቁራን ላይ ያልተጻፈን ጥያቄ ብጠይቀ አን ተመስላለ። ያንን ጊዜ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ ጠይቀኛል። እንደዛ አይደለም። መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ ሲነሳ አላዩም አይደለም እመጣልሃለው። ስቴፕ መጀመሪያ እንተማመን። እናንተ ምን ነክቶ ነው ግን መጽሐፍ ቅዱስ ተጽፏል። የተጻፈውን ስሜትህን ሳይሆን መጽሐፍ ቅዱስ ነው የሚያሳይ ልጅቱ ነው በኋላ ያዩት አካሎች እንዳሉ ይህን ልክ ዋ